ይህ በጣም የሚያሳዝን ነገር ነው። ጅዳ ሽራ አርባይን ላይ ሁለት እህቶቻችን ታግተው በመከራ ተለቀዋል። ስራ በመጣላችሁ ሰው አትሄዱ። በአሁኑ ሰዓት ላይ እገታ አለ፣ እየታገቱ ነው ያሉት። አግተው ኩላሊታቸውን ያወጣሉ። ስለዚህ ጅዳዎች እባካችሁ ጅዳዎች ተጠንቀቁ። እህታችን ለመውለድ አምስት ቀን ቀርቷት ነገር ግን ህይወቷ አለፈ። ህልፈቷ በጓደኛዋ ምክንያትም ነው ይባላል አላሁ ዓለም ግን ምን ያክል ተጨካክንናል አሰላሙ አለይኩም ራህመቱላሂ ወበረካቱ ውድ የተከበራችሁ እና የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ሰነበታችሁ እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው ሉሉ ቱቻላ ላይ ለእናንተ ይጠቅማል፣ ያስተምራል የምለውን ነገር ሼር አድርጋለሁ ማለት ነው። እናንተም ደግሞ አበረታቱኝ። ዛሬ በሁለት አስደንጋጭ ነገር ነው የተገናኘሁት፣ ሀቂቃ በጣም ነው የከበደኝ። እህታችን እች ምስል ላይ የምትመለከቷት እህታችን ህይወቷ አልፏል። ህይወቷ ያለፈው ግን ያው በመርዝ ነው እየተባለ ነው። ጓደኛዋ ናት የገደለቻት እየተባለ ነው በምግብ የተመረዘ ምግብ በልታ ነው። አላሁ አለም እውነቱን አላህ ነው የሚያውቀው ማለት ነው ቦታው ላይ እስካላደረ እስካልኖርን አይነች እስካላየ ድረስ ወይም ደግሞ ይሄን መረጃ በደንብ በደንብ መረጃ እስካላየን ድረስ እንዲህ ነው ብለን መውሰን አንችልም። ነገር ግን በጣም ነው የሚያሳዝነው። እኔ እውነት እውነት በጓደኛ ከሆነ በጣም ነው ልብ የሚሰብረው ማለት ነው ለምን እኔ እንጃ ማን ነው የሚታመነው? ሁለት ነፍስ መግደል ማለት እኔ አላቅም። ነፍሰ ጡር ሴት እንደው እንዴት አንጀቱ አንጀቱ ቻለላት ነው ማለት አላህ አለም ብቻ። ተጨካክነናል ወንሳለኝ የኢትዮጵያኖች በጣም ነው እየተጨካከንን ያለ ነው። እስኪ እንደው ላለ መጨካከን እንሞክር። አላህ ያስተዛዝነን። እቺንም ልጅ እንግዲህ አላህ ይርሐማት፣ አላህ ይዘንላት። ቤተሰቦቿ አለም እንግዲህ መጽናናቱን አላህ ይስጣቸው። ቤተሰቦቿ እርዱን እያሉ ይገኛሉ። ኢምባሲ ይርዳን ሬሳዋን ወደ ሀገር ማስገባት እንችላለን። የብር እንትን የለብንም፣ የብር ችግር የለብንም እኛ ሬሳችንን ማስገባት ሀገሯ ማስቀበር እንፈልጋለን እያሉ ነው። እንግዲህን አላህ ይገዛት፣ አላህ ወጥቶ ተመቅረት፣ አላህ ይጠብቀን። ብቻ ከባድ ነው ስደት ዓለም ላይ እንደዚህ ልብ የሚነካ ነገር እናያለን እንሰማለን። አለኩል ያለን እንደው ከእንደዚህ አይነት መከራ አላህ የጠብቃችሁ፣ አላህ ይጠብቀን በሰላም ወጥተን የምንመለሳለህ ያድርገን። ወደ ላይ ሁለተኛው ነገር ስወስዳችሁ ደግሞ ጅዳ ላይ ጅዳ መኮሮና ሰፈር እዛ ሰዎች እየታገቱ ይገኛሉ። የሚያግቱት መስሪዎች ናቸው እየተባለ ነው። ይሄ እገታ የሚባለው ነገር ብዙ ጊዜ ተደጋግሟል። ከዚህ በፊትም በጣም ብዙ ልጆች ይታገታሉ፣ ይጠፋሉ፣ ጠፍተው አፋልጉኝ ይባላሉ አፋልጉኝ እንደዚህ ይባላል። ስራ በመጣላችሁ እንትን አትሄዱ። በመጣላችሁ ስራ አትሄዱ። ስራውን ጠይቁ። ጅዳ ላይ የምትሰሩ እህቶቼ እባካችሁን ስራ ጠይቁ። ሎኬሽኑን ተመልከቱ። እዚህ ሎኬሽን ላይ ሸርአ መኮሮና የሚባለው ቦታ ጅዳ ማለት ነው። ጅዳ ሻረ መኮሮና የሚባለው ጅዳ ሻረ መኮሮና የሚባለው የግቢ ቁጥሩ ሁለት ነው። የግቢ ቁጥሩ ሁለት ነው። እቺ ሴትዮ የምትጠልበው ሁለት ሰራተኛ ትጠልባለች። ነገር ግን ቤቱ በጣም ቆሻሻ ነው። እንኳን አይደለም ለሁለት ሰራተኛ ሊገባው ይቀርና አንድ ሰራተኛ ሲበዛበት ነው። ሁለት ሰራተኛ ወስዳለሁ ትላለች። ከዛም በኋላ ታግታለች። ከዛ ስኩላል እንትን ትላለች። ብዙ እህቶች ከዚህ በፊት እየጠፉ እየታገቱ እየጠፉ ብዙ ነገር ሰምተናል። ከዚህ በፊትም ማለት ነው። ስለዚህ እባካችሁ ጅዳ ላይ ያላችሁ ቶቼ አጣሩ። ያላችሁበትን በፊት ስራ ልክ እንደገባችሁ በር ላይ ሆናችሁ የበሩን ቁጥር ፎቶ አንሱ። ሎኬሽን እዛው በር ላይ ያለውን ሎኬሽን ላኩ እና በጥንቃቄ አድርጉ። ማለት በእርግጥ አላህ ሲጠብቀን ነው። አሁን ላይ ግን በጣም ከብዷል። ደግሞ እኛ አብዛኞቻችን ደግሞ ህገወጥ ነን። ህገ ወጥ ስንሆን ደግሞ ባገኘው ነው ነገር ነው ስራ የምንሄደው። ያው መጨናነቁ አለ። ስራ ስታጡ በጣም ትጨናነቃላችሁ። ስለዚህ በመጣው ስራ ሄዳለሁ ምናምን እንላለን። አሁን ላይ ግን በፊት ቢሆን ኦኬ። አሁን ላይ ግን በጣም እየከፋ ያለ ነው። ሰው ለሰው እየተማመን አይደለም። በተለይ ደግሞ ያው ህገ ወጦች ስንሆን አብዛኞቻችን ማንም የሚጠየቅ የለም ስለኛ እኛ ብንሞት እኛ የሆነ ነገር ብንሆን የሚጠየቅ የለም። እና እባካችሁን እህቶቼ እራሳችሁን ጠብቁ፣ ሸራ አድርጉ ሸራ መኮረና የሚባለው ሰፈር የበሩ ቁጥር ሀያ እዚህ ምስሉ ላይ የምታዩዋቸው ሁለት እህቶቻችን ታግተው ነው በመከራ ነው የወጡት። ሁለት እህቶቻችን ታግተው እነሱ ብቻ አይደሉም፣ እዚህ ቤት ብዙ ልጆች እንደታገቱ ሰምቻለሁ። እኔም በመከራ ነው የወጣው ከዚህ ስልኬን ኩላ ቀመተውኝ። እኔም ከዚህ የወጣሁት በመከራ ነው የሚሉ እህቶቼ በጣም ብዙ አሉ። አላህ ይጠብቃችሁ። ነገር ግን ስራ አጣሁኝ፣ ተጨናነኩኝ ብላችሁ ስራ ሳታጣሩ እንዳትሄዱ ማለት ነው። ውጭ ላይ በጣም ብዙ ነገር አለ። እኔ ከምንም በላይ ደግሞ ነፍስ ይበልጣል። ስራ አጣሁ ብላችሁ ከምትጨናነቁ ከጭንቀታችሁ በላይ ህይወታችሁ፣ እናንተ መጀመሪያ የእናንተ መኖር ግድ ነው የእናንተ ደህንነት ግድ ነው። ስለዚህ ስራ ስታገኙ አገኘሁ ብላችሁ ሳይሆን ምንድን ነው ስራው፣ ሰው ሰርቶባት ያውቃሉ ወይ፣ የት ሰፈር ነው እያላችሁ አጣርታችሁ መሄድ አለባችሁ ማለት ነው። ሀቂቃ እነዚህ ምስሪዎች በጣም ከባድ ናቸው። ለገንዘብ ያላቸው ነገር በጣም ነው እንትን የሚለው እና እና እና እንደዚህ እያደረጉ ነው። ከዚህ በፊትም በጣም ብዙ በጣም የሚያሳዝን ነገር ሰምተናል። አንዲት እህታችን ይዘዋት ማለት ሰራተኛ ትፈልጋለች። ሴትየዋ ሰራተኛ እፈልጋለሁ ብላ ወሰደቻት። ከዛም በኋላ እያሰራቻት እያለ ምን ቢሆን ጥሩ ነው? እያሰራቻት እያለ እሷ ገብታ ሌላ ሰራተኛዋ በሌላ ነው የሚያስወጧት። ገባችሁ? ከዛም በኋላ እያጸዳች እያለ አጽጅ ብላት የወሰደቻት ጽዳት ነው። እያጸዳች እያለ ቤቱን እያጸዳች እያለ የሆነ እንደ ሙስቶዳ እንደ እንትን ነገር አለ እኮ የሆነ መጋዘን ነገር አለ። እና እዛ መጋዘን ውስጥ ምንድን ነው ብዬ ክብድ ብሎኛል፣ አለች። ክብድ ብሏታል ልጅቷ ማለት ነው። ምንድን ነው ብዬ ክፍት ሳረገው እንዳለ ያ የሰው ምናምን፣ የሰው ምናምን፣ የሰው ጭንቅላት ምናምን ምናምን ነገር ነው አለች፣ አለው ማለት ነው። እነ በቃ ስታወራ በጣም እያለቀሰች ነው። ይህን ስላችሁ እኔ ሳወራው በጣም ነው የሚጨንቀኝ ማለት ነው። ግን ጭንቅላቴ ውስጥ ተቀርጦ ተቀምጧል። አረሳውም። በጣም ነው የምፈራው በአሁን ሰዓት ላይ ማለት ነው። እና ከዛም በኋላ ትወድቃለች፣ ይችል ፌንት ትበላለች እዛው ማለት ነው። ደንቅላ ትወድቃለች። ከዛም በኋላ ያነሷታል። አንስተው ኩላሊቷን መርምረው ኩላሊቷ በሽተኛ መሆኑን ሲያውቁ አውጥተው ይጥሏታል። ያልቆረጠባት ነፍስ ማለት ነው። አውጥተው ይጥሏታል። ከዛ እንደምንም ብላ ከዛ ትመጣለች። ከዛ መዕታ ነው አላህ አትርፏት ነው ያንን ለመናገር የበቃችሁ። ስለዚህ እንደዚህ ያደርጋሉ። የራሳቸው ዶክተር አላቸው፣ ኩላሊት የሚያወጣ ምናምን ነገር ነው። በአሁኑ ሰዓት ላይ ሰው ገንዘብን ነው እያመለከ ያለው፣ ከምንም በላይ ከህይወት በላይ ገንዘብን እያመለከ ነው ያለው። በየትኛውም ቦታ ላይ ማለት ነው። በየትኛውም ቦታ ላይ በሀገራችን ብትሄዱ፣ በሰው ሀገር ብትሄዱ፣ በየትም ብትሄዱ ተደብቀው ተሽሎክልከው ብዙ ጥፋቶችን እያጠፉ ነው ያሉት። እና አላህዬ ከእንደዚህ አይነት ሙሲባ አላህ ይጠብቀን። አላህ ይገዛችሁ። ሀቂቃ የሰው ሀገር ከባድ ነው። የሰው ሀገርም ቢሆን ሀገርም ቢሆን እንደው እንደዚህ አይነት ነገር አያደርስብን አያምጣብን እንጂ በየትም ቦታ ላይ ብንሆን በአሁን ሰዓት ላይ ሁሉም ቦታ በጣም ከባድ ነው። እዚህ ቦታ እዚህ ቦታ የሚባልበት አይደለም። እና ስለዚህ ተጠንቀቁ እህቶቼ፣ አላህ ይገዛችሁ። አላህ ወጥቶ ተመቅረት ይጠብቀን በተለይ ከእንደዚህ አይነት በጣም ሙሲባ ከሆነ ነገር አለ የጠብቃችሁ ሁልጊዜም ለራሳችሁ ዱዓ አድርጉ ስራ መጣ ሲባል እኔ የማደርገው ነገር ወላይ ነው የምላችሁ ስራ ብየት ነው ጀማአ ነው ምናምን ብዬ ጠይቃለሁ ከዛም በኋላ ስራው ምንድነው ምንድነው አይደለም ብድግ ብዬ ነው ውልቅ የምለው ብድግ ብዬ ሲሄድ ግን መጀመሪያ ዱዓ አድርጌ ነው ሄደ ወላይ ነው የምላችሁ ዱዓ አደርጋለሁ ጌታዬ እባክህ እንደው ክፉ ነገር እንዳትገጥመኝ ብዬ እሱን ተወክዬ ነው የሚሄደው። አልሐምዱሊላ እሱን ተወክዬ ሄጄ እስካሁን ድረስ እንደዚህ የከፋ ነገር ገጥሞኝ አያውቅም። አልሐምዱሊላ በእርግጥ ችግሮች ካሉ ግን ችግሮች እነዚህ ትንንሽ ችግሮችን ከችግር አልወስዳቸውም። ምክንያቱም አልሐምዱሊላ ረብልዓለሚን የከፋ ነገር አልደረሰብኝም እና ለዚህም ደግሞ በጣም ደስተኛ ነኝ። እህቶችንም አላህ ይጠብቅልኝ። አይዟችሁ ምንጊዜም ዱዓ አድርጋችሁ ክርስቲያኖችም በእምነታችሁ ጸሎት አድርጋችሁ ሙስሊሞችም በእምነታችሁ ዱዐ አድርጋችሁ ተንቀሳቀሱ። ለሁሉም ነገር በእያንዳንዱ በህይወታችን ላይ ዱዐ ወሳኝ ነገር ነው። እህቶቼ፣ ማለት ነው ዱዐ ወሳኝ ነገር ነው ለሁሉም ነገር። አትዘናጉ፣ ሙኝ አትሆኑ። ዱዐ የተዘጋብንን ነገር ሁሉ ይከፍትልናል። ለተዘጋብን ነገር ሁሉ መክፈቻ ቁልፍ ነው ዱዐ ነው። ወላሂ እኔ ዱዐ አድርጌ ያረቢ አላህ ብዬ ያጣሁት ነገር የለም ያጣሁት ነገር የለም። ያ ረቢ ሳልል ነው ያጣሁት ነገር የበዛው ማለት ነው። ያ አላህ ገዘይ ብዬ ያጣሁት ያላገዘይ ነገር የለም። ስለዚህ ዱዓ አድርጉ፣ አብሽሩ፣ አይዟችሁ። አማኝ ሰው ምንም አይሆንም። በእምነታችሁ ላይ ጠንካራ ከሆናችሁ አማኝ ከሆናችሁ አላህ የምትወጡበትን መንገድ ያመቻችላችኋል። አብሽሩ ማለት ነው እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ረሕመቱላሂ ወበረካቱ። ባይ ባይ።